አህለም ቤተሰብ ዛሬ ስቀን ተሰቃቀን መጣንላችሁ ማለት ነው ማነው እንደኔ ስቆ ተሳቆ የመጣ ማለት ነው ዛሬ እንግዲህ አሚርና አሚርን ጉድ ሰርተውታል ፈኪና አህሙ ማለት ነው እንግዲህ ግድ አግባ እያሉ እየሞሸሩት እንዶ ማንኛው ፓርት እንዳሳቃችሁ እስኪ ኮሜንት ላይ አስቀምጡልኝ እኔ የአሚር አሚር ያሳቃይ ፓርት ምኑ መሰላችሁ ሀባይብ ሽንት ይመጣ ሽንቴ መጣ የሚለው ፓርት ማለት ነው። በጣም ነው ያሳቀኝ። እና ደግሞ የተሳቀኩበት ምክንያት መሰላችሁ ፖስት ተደረገው ላይ እንግዲህ ሁላችንም፣ አብዛኛው ኮሜንታተር፣ አብዛኛው ኦዲንስ የተረዳው ፈኪ እንደሆነች ነው። ለማስታወቂያ ቢሆን ከአሙ ጋር ቢሆን አሪፍ ነበር የተባለ ሁላ ኮሜንት አለ። እና እኔ ራሱ እንደዛ ተረድቸው ነበረ አህሙ ወንድማችን አብሽሩ ብዬ ፖስት ያደረግኩት ማለት ነው። እና ዛሬ ደግሞ አህሙ እንግዲህ ደስቴ ለምትፈልጉ ውድ ቤተሰቦቼ ተመርቄላችኋለሁ። ደስቴን ለማትፈልጉ ደግሞ ተናደዱ። እኔ መቼም ቢሆን አይከፋኝም። ሰብስክራይብ ተነሳበት ብላችሁ ያዘናችሁ ቤተሰቦቼ እኔ አላዘንኩም፣ አብሽሩ። ተቀድሞም የኔ አልነበሩም። መጡ፣ ሄዱ፣ ችግር የለም። ሰብስክራይብ ይመጣ፣ ሰብስክራይብ ይሄዳል። እና ዛሬ ደስ ስላለኝ ከእናንተ ጋር ደስቴን ላስተላልፍ ብዬ መጥቼላችኋለሁ ብሎናል። እንግዲህ አብርና ያለን ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻና ቤተሰቦች፣ እንዴት ናችሁ? ከኔ ጋር አለሁ። አልሐምዱላ ረቢል ዓለሚን እንዲሁም ክርስቲያኑ ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ እዝነትና ራህመቱ አይለያችሁ እያልኩኝ፣ ለቻና ሊያ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሸር እያደረጋችሁ ለምታበረታቱ ከልብ ከልብ አመሰግናለሁኝ። ክበሩልኝ ማለት እፈልጋለሁ ያደርጋለሁኝ ። አሁንም ላይክ እያደረጋችሁ ቪዲዮን ጀምሩልኝ። ዛሬ እንግዲህ ፈኪያ የሰራችው እንደው አሚር ማለት ነው፣ ምን ያክል በደል ቢበድላት ነው በዚህ ልክ ያሳቀቀችው ልጁን ማለት ነው። አረሱ ብቻ አይደለም እኛም ነን የተሳቀን። ነው ቤተሰብ ስቅቅ አልኩኝን፣ ያልኳችሁ እንደዛ ሲያለቅሱበት ባሏ ጠፍቶ ነው ዛሬ ተባበረን ሲሉ ማለት ነው። እንዲህ እንደተሳቀቀ እሱ ሲሳቀቅ ራሱ እኔ ተሳቀቀ ብላችኋለሁ ማለት ነው። እና አህሙና ፈኪያ ደግሞ የሰሩት ሪያክሽን እንዲህ የሰው ልጅ እንደዚህ ለማናደድ ይህን ያክል ሪያክሽን ይሰራል። እናንተ ጉዶች፣ እናንተ ፈንድሾች ማለት ነው። ሁለት ፈንድሻዎች በዚህ ልክ አሚርን እንግዲህ፣ ያቺ ማናት ሶፊ የምትባል ዘመድ ናት አለች፣ ጓደኝ ናት አለች። እንግዲህ ከቻጊ የመጣች ናት መሰለኝ እንግዲህ እንደዚህ አሰማምራ ባሏ ጠፋ ድንገት፣ ባሏ ጠፋና አሚር ፎቶ ሊያነሳ እየመጣ ነበር አለ። እንግዲህ ፕሮግራማቸውን አናቅም። እሱ የሚመጣው ፎቶ ሊያነሳ ነው፣ ካሜራማን ሊሆን ነው። እንግዲህ ዛሬ እሱ ሙሽራ መሆኑን ቆባ የለውም። እንግዲህ ፈኪያ የጠነሰሰችው ጥንስስ ነው፣ አህሙ እጅ የለበትም ብሏል። ነገር ግን ሪያክሽኑ ላይ በደንብ በደንብ ከፈኪያ ሀሳብ በላይ አንተ ነው የሰራው ፕራንኩን ማለት ነው። በደንብ ነው የሰራኸው ማለት ነው እና እንግዲህ አሚር አያቅም የተደገሰለትን ድግስ እነሱ ሴትዮዋን አዲስ ሙሽራ አስመስለው እንግዲህ ሙሽራ ናት እንጂ ሙሽራ አስመስለው እንደዛ ፏ ፍትሽ አድርገው እንግዲህ ፈክዬም እንግዲህ ያው እንደምታዋት እንግዲህ እንደ ሚዜ የሚጠበቅባትን እያሽ ሞነ ፍሮነች። እንደው በዚህን ያክል ያሳቀሸው አሚርን ግን እኔ ጥያቄ ለፈክዬ ነው። ምን አጥፍቶ ነው አሚር ነው ጥፋትህን ማለት ነው አሚር በቪዲዮ መነገር አለብህ ማለት ነው በዚህ ልክ ይህን ያክል ቆልህ የተገፈፈው ማለት ነው። እና እንግዲህ አሚር መጣ፣ ያው ድግሱን አላወቀም እሱ ካሜራሚያን ሊሆን ነው የመጣው። ያው ፈኪያና አህሙ እንግዲህ ጭውቴውን ጀመሩት ማለት ነው። ገና መጀመሪያው ላይ እንግዲህ አንተ የማትሆነው ለምንድን ነው ሲባል፣ እኔ ፈኪ ባል ስለሆንኩ ነው ብሏል። እንግዲህ አላ ይዘውጅኩም እንግዲህ፣ ሁላችሁንም አላ ይዘውጃችሁ ነው የምለው። እኔ ያው አግቡ፣ ተጋቡ እምልበት መብት የለኝም ምክንያቱም የአላህ ስራ ስለሆነ ማለት ነው። እና እንግዲህ መጀመሪያ አሚር ከመምጣቱ በፊት አንቺ ማልቀስ አለብሽ፣ እኛ በደንብ መነጋገር አለብን ብለው ዶልተው ነበር። አሚር ከች ሲል እንግዲህ ፈኪያም ለእሷን ጀመረች ይችኛም ልጅ ሶፊም ለቅሶ ዋን ጀመረች አሚ አህሙም እንግዲህ ማቀጣጠሉን ጀመረ። አንቺ ነሽ እንዲህ አድርገሽ ከቻጊ ድረስ አንጥተሽ ባልድርሻ አለው ብለሽ እንደዚህ ያደረግሽው እንደወጠ ኧረ እንደው እኮ አቤት ድራማ እንዴት እንደሰሩበት አሚር በመካከል ተሳቀቀ ተጨ እንትን አለ እና ውለደኝ አንተ ዛሬ ለዚህ ቀን ያልሆንከ ለመቼ ልትሆኔ ነው? አለ አለች። እንግዲህ ፈኪ አሚር ላይ እግሩ ላይ ወርቃ እንግዲህ አህሙ ደግሞ እኔ የማልሆነው ቤተሰቦቿ ያቆኛል ከፈኪያም ጋር ስለሚያውኝ የፈኪያ ነው ነው የሚሉት እና ሊያምኑኝ አይችሉም፣ አንተ ለዛሬ ተባበረን ብለው እንግዲህ ፈኪያ እና አህሙ ሩዋንዳ ከፈቱ አሚር ላይ ማለት ነው። አሚርም እንግዲህ ያው ተሳቆ ለፈኪያ ያልሆነ ቀሚስ ይበጣጣስ፣ ለዛሬ ያልሆንኩሽ ለመቼ ይሆንሻለሁ ብሎ እንግዲህ ሷፉን ገጭ አድርጎ ለብሶ አህሙም እንደሚዜ አለባበሰው ጽሁፉም እንግዲህ አሚር ላይ ገጭ አለበት። ፎቶውን በአህሙ ደረጃ ፎቶ ተነሳ። እንግዲህ አሚር እናት ትጠራለችው። እንግዲህ በጣልቃ በጣም ተናደደ። እዚያ ለፓርት ላይ ግን በጣም ተናደደ። ምክንያቱም ማግባ ስትለኝ ያላገበቱን ዛሬ እንዴት እንዴት እንደዚህ ታደርግኛለች ብሎ በጣም ተናደደ ማለት ነው እንግዲህ አሜር እንዳያችሁት ለሶፊያና ለፈኪ ሲል እንግዲህ፣ እንዴት ችን የመሰለ ልጅ፣ ምን አይነት ሰው ቢሆን ነው ትቷት እየጠፋው ብሎ አመነ። በቃ ፎቶ እንዲላክላቸው ነው እሱ አሁን ጠፋ። ቻጊ ሄዶ ይባላል የት እንደሄደ አልታወቀምና፣ ቅበረኝ እንዴት ልሆንን የኔ ነገሩ እንደዚህ ያደረጉት አለችው። ፈኪም እንግዲህ፣ እሱም ለዛ ለፎቶ ሼፕ ብሎ እንግዲህ ተዘጋጀ፣ ተነሳ። ያንን ፎቶ አህሙ አነሳ እንግዲህ ሲያበቃቸው፣ አሁን ሶፊ ናውልቅ እያለ እንግዲህ ፕራንክ አደረገው ማለት ነው። እንደገና መለስ ብለው እኔ የለሁበትም፣ እኔ ሱፉን አውልቅ የምለው ነው እኔ ያለሁበት ፕራንክ፣ የፈኪ ጥንስስ ነው ብሎ እንግዲህ ፕራንክ ነው ብሎ በጣም ተናደደ። አሚር እንግዲህ እስከ መጨረሻው ካያችሁት በጣም ተናዶ ተናዶ ነው እንግዲህ ፈኪ ላይ ምን እንደሚያደርስባት አላቅም። ሶፊያን ግን ይቅርታ እህቴ ብሏል፣ ምክንያቱም ፎቶዋም ስለተነሳ ምናምን መሰለኝ የቅርታ የጠየቃት እንግዲህ ፈኪ ባመጣችው ነገር እንግዲህ እሷው ትወጣ ብለው እናሙም ለቀዋታል ማለት ነው። ለቀዋት እንግዲህ አይ የስራሽን ተወጪ ብለዋታል። እንግዲህ ምንጅው ግን እኔ የገረመኝ ማለት ነው ኮሜንታተሮች አብዛኞቻችሁ እንደኔ ተሳቃችኋል። ሀቂቀውን ማለት ነው ስቅቅቅቅ እንዳላችሁ በደንብ ነው ኮሜንታችሁን አንብቤያለሁ። እኔ ኮሜንት አልጽፍም እንጂ አነባለሁ ብያችኋለሁ አይደለ? በደንብ አንብንብ ያለሁኝ እንዳለ ፈኪ መስላይ ነበር፣ ፈኪ መስላይ ነበር ነው የሚለው ማለት ነው። እኔ ራሱ በቃ ፐርፌክትሊ እንትን እየሰሩ ነው፣ ማስታወቂያ እየሰሩ ነው። ከአሜር ጋር ፈኪናት ነበር ያልኩት። ደሞይም ቁመታቸው ራሱ እኩል ናቸዋል። እናንተ ወይ ለዛም ነው ያምን ናቸው። እንደገና አህሙም እንደዛ ስለደነገጠ በቃ ፈኪ ነው ብለን ሁላችንም ይወሰን ነው ማለት ነው። ነገር ግን እነሱ አሚርን በዚህ መልኩ ፕራንክ አድርገዋል። ህዝቡን ደግሞ በፖስታቸው ማለት ነው፣ እኛ ሁላ በፖስት ነው በሚገባ አግኝተውናል ማለት ነው። ሀቁ ነው መናገር፣ በደንብ ነው ያገኙን ዛሬ ማለት ነው። ሰርፕራይዝ እንበለው፣ ፕራንክ ነው ያደረጉን እስኪ። እኛን ሰርፕራይዝ ነው ያደረጉን እኛን ማለት ነው። አሚር እንደዛ ተጫውተውበታል። እኛን ደግሞ ሰርፕራይዝ አድርገውናል ማለት ነው። ነገር ግን ፈኪዬ እንግዲህ ይህንን በቀል አሚር እንዴት አድርጎ እንደሚበቀልሽ ፕራንክ አልወድም ብሏል። እንግዲህ በጣም ተበሳጭቷል። እሱ አላይሆንሽ ነው የምንለው እንግዲህ ፈንዲሸዋ ማለት ነው። ዛሬ እንግዲህ አህሙ እንዳያችሁት ፍንድቅድቅ ብሎ መጥቷል በጋውን ማለት ነው። በምን እንደተመረቀ ግን አልገባኝም። እኔ አላቀውም፣ ምክንያቱም እኔ ተምሬ ተምሬ ማለት ነው ጋወኑን ሳለብሰው መዳን ቤት መጥቼ በዲቶል እና በክሎሮክስ ነው የተመረኩት እና የዲቶል እና የክሎሮክስ ጋውን ቢኖር እሱ ነበር የኔ ልብስ የሚሆነው ማለት ነው። እና ስላለበስኩት አላቀውም በምን እንደተመረቀ። እንግዲህ በልብሱ በዛ በሚደረግ በያዘው ማነው መጽሐፍ በሚመስለው የምትለዩ ካላችሁ ተመረቃችሁ፣ የምታውቁ ኮሜንት ላይ ያስቀምጡ፣ በምን እንደተመረቀ። ዛሬ እንግዲህ የቤተሰቦቼን ደስታ በቃ የኔ ደስታ ለነሱ ደስታቸው ነው፣ ለሚጠሉ ደግሞ ሀዘናቸው ነው። እና ለምን ለቤተሰቦች አላካፍላቸውም የኔን ደስታ ብሎ እንግዲህ ወላጅ ቤተሰቦች እንኳን የራሱ ቤተሰቦች ሳያውቁ ወደኛ ወደ ኦዲየንስ ይዞልን መጥቷል ማለት ነው። ደስተውን እንግዲህ አህሞ ወንድማችን መቼም እንዳይከፋ፣ ጠንክር በርታ። ሁሉ ነገር አላህ በፈቀደው ሰዓት ይሆናል ማለት ነው። ያው መጠንከር ዋጋ ያኔ አንዳንድ ነገሮች ዋጋ ቢያስከፍሉም ነገር ግን ከአላህ ጋር ወደ አላህ ከተመለሳችሁ የማያልፍ ነገር የለም ማለት ነው። እያልፋል፣ አብሽር፣ አይዞህ። ያው አንዳንድ ጓደኞቹም የሉ አጠገቡ አልሰሙም ይቅርታ ብሏል። እንግዲህ ፈኪም እንግዲህ ዛሬ ላይ አንድ ልጅ መልክቴን አስተላልፉልኝ ብላለች። ፈክዬ አዲስ አበባ ሲመለስ በደንብ ደግሰሽ አህሙን ሰርፕራይዝ ማድረግ አለብሽ፣ ይገባዋል። የኛ አህሙ ወንድማችን በዚህ በተመረቀበት ተበላሻል። እንግዲህ ያው አለፍ ስትይ ተሰማሹ ወይንም በውስጥ የምታገኙት እኔ በውስጥ አላገኛትም፣ ሀቂቃ ወዳታለሁ፣ ከታተራታለሁ፣ ግን በውስጥ አላገኛትም ማለት ነው። ምታገኙ ሸር አድርጉልኝና ይህ መልእክት የልጅቱ መልእክት እንዳንድ አንድ ኦዲንስ እንዲደርስላት አድርሶላለሁኝ ማለት ነው። እንግዲህ ኪያ ጓደኛው ቀደም ብሎ ከአዲስ አበባ ሄዶ ያው አዳማ ነው የሚገኙት። የተመረቀውም አዳማ ነው። እንግዲህ ሰርፕራይዝ አዘጋጅቼልሃለሁ ብሎት አህሙም አያውቅም ምን አይነት ሰርፕራይዝ እንደተዘጋጀለት። እንግዲህ ምን ይሰጠ ይሆን እንግዲህ አሁንም የምነግራቸው ይሆናል ማለት ነው። አዳማ ይገኛሉ። ያው እንግዲህ ኪያም በህፃንነቱ ጀምሮ ትምህርት በራሱ እንደተማረ አህሙም እንደዛው ብዙ ነገር እንትን እያሉ ነበር እና ስለ መካኒክ ምናምን እያወሩ ነበር። እንግዲህ የተመረቀበት አይደኖ አላቅም እንዴት እንደሆነ እንደዛ እያለ ነበር። ነገር ግን አህሙ ማለት ነው ለቤተሰቦቹ ከልብ ከልብ ነው የማመሰግነው። ተጨንቃችሁ ለእኔ ሰብስክራይብ ሲነሳ የከፋ ይመስሏችሁ በውስጥ መታችሁ የጻፋችሁልኝ ውድ ቤተሰቦቼ ከልብ አመሰግናለሁኝ። እኔ አይከፋኝም። መጡ፣ ሄዱ ብሏል። በቅርብ ነበር የመጡት በቅርቡ ተመለሱ ብሏል፣ ማለት ነው። መንገድም አልፈጁ ማለት ነው፣ ብዙም አልተጓዙ። ምክንያቱም አህሙም ብሎ የመጣ ተቀድሞም ጀምሮ እስከ መጨረሻው ይዘልቃል ማለት ነው። ያው እንግዲህ እስካሁን ላላችሁ ቤተሰቦቼ እንግዲህ ወዲያም ለምንኖረው ቋሚ ቤተሰቦቼ ከልብ አመሰግናለሁኝ። ቢግር ስቴፕት ብሏል። ግን አይ የጆርዳንን እንትን እኮ ነው፣ ጆርዳንን ና ዘከሬ ዛሬ ማለት ነው። እና እኔ አላቀበትም ከልብ አመሰግናለሁ ብሏል። እንግዲህ በእንግሊዘኛ ማለት ነው። እኛ እንግሊዘኛ እንግዲህ እንደ ሱሪ አጥሮናል። ምን ትላላችሁ ማለት ነው። እና ኪያ በመጨረሻ እንግዲህ ሙሉን ነው ማለብስህ ብሎ ያንኑ አንድ አንድ ባለ ውሃ በጭንቅላቱ አለበሰው ማለት ነው። ተአድሙስከኔ ምን ትጠብቃለህ የምትለዋ ፓርትከክያ ማለት ነው። በጣም ነው ያሳቀኝና ና ያዝናናኝ ማለት ነው። እንግዲህ ፈንዲሻዎቹ በዚህ ደረጃ እያችሁ መጥቻለሁኝ። ምክንያቱም ቪዲዮ ሳበዛባችሁ ያኔ ተመልካች አይኖረውም ብዬ ነው። ትላንት ደግሞ ቪዲዮ ባለቀቅንበት፣ ይቅርታ ኔትወርክ የለኝም ነበር። ለዛን ውድ ቤተሰቦች እንግዲህ እንግዲህ ሁለት ባንድ ዛሬ ጥቅልል አድርጌ የላችሁ መጥቻለሁ። የፈንድሻዎቹ ወዳጆች እንግዲህ የአህሙ ወዳጆች አሚርም ያሳቀቃችሁ ተሳቆ ያሳቀቃችሁም እንግዲህ ላይክ እያደረጋችሁ አሳውቁኝ ማለት ነው። እስከዛው ድረስ እንግዲህ በአዲስ ቪዲዮ እስከሚመጡ እኛም በአዲስ ቪዲዮ እንመጣለን። እስከዛው ድረስ ግን ሰላም ሆኑልኝ። በድጋሚ ለቻናል አዲስ ሲሆናችሁ ሰብስክራ እያደረጋችሁ ቤተሰብኑ አሰላሙ አሌይኩም ወረመቱላ ወበረካቱ ባይ ባይ።